እስከ 2021 ዓ ም በፈረንጆች ማለት ነው ድረስ የቃል ኪዳን ቀለበቷን ታደርገው ነበረ። ዲያቆን ዘላለም እና ናርዶስ ሁለቱ አብረው ነው የተማሩት። በዩኒቲ ዩኒቨርሲቲ በማርኬቲንግ ማኔጅመንት የመጀመሪያ ዲግሪያቸውን አንድ ላይ ነው የሰሩት። ዛሬ ዕለት እሷና አብረው የታሙት ዲያቆን ዘላለም በድሬዳዋ ስላሴ ቤተክርስቲያን። ሹመትም አይኖራችሁ፣ እውቀትም አይኖራችሁ፣ ጤናም አይኖራችሁ፣ ሀብትም አይኖራችሁ፣ ማርያም ስላለችሁ ብቻ ደስ ሊላችሁ እሷ ስላለችን ይበቃል። ኦኬ ወደ ቪዲዮችን መልሳለሁ እህታችን ናርዶስና የወንድማችን ዲያቆን ዘላለም ታዬ ጋብቻ ይፈጸም አይፈጸም እርግጠኛ አይደለሁም። ግን ከጋብቻው በፊት በጣም ብዙ ሰዎች የተለያየ አሴት እየሰጡ ሰምቻለሁ። ስለዚህ በመንፈሳዊ ጋብቻ ላይ ሁለት አካላት የዚህ የሁነቱ ባለቤቶች ናቸው። እነዚህ መንፈሳዊያን አባቶችና የቅዱሳት መጽሐፍት ናቸው። ስለዚህ እያንዳንዱ መንፈሳዊ ጋብቻ ሲመሰረት እነዚህም የቤተክርስቲያን ህግጋትና ደንቦች እንዲሁም የአባቶችን ምክር እና የቅድመ ጋብቻ አስተምሮ ያማከለ ነው። ስለዚህ ዲያቆን ዘላለምና እህታችን ናርዶስ ቢጋቡ በጣም ደስ ይለናል። ሁላችንም እግዚአብሔር የተሳካ ትዳር ያድርግላቸው። እሺ ሰው ምን ለማለት ነው? ዞሮ ዞሮ እንደዚ አይነት ነገሮች ላይ እንደው ግንባር ቀደም ሆነን መፍረድ የሚባለውን ነገር ትንሽ ወደኋላ ብናዘገየው ጥሩ ነው። ከተቻለ ልንጸልላችሁ ነው የሚገባው። ካልሆነ ደግሞ እንግዲህ እውነት በጣም ድጋፍ ያስፈልጋቸዋል። በዚህ ደረጃ ጥያቄ ውስጥ የሚገቡ ሰዎች መሆናቸው ነገ ከነገ ወዲያ ለሚመሰርቱት ሕይወት በጣም አስቸጋሪ ነው የሚሆነው። እኔ ከልብ ያሳዝኑኛል፣ እና ሁላችንም ልንጸልይላቸው፣ በጸሎታችን ልናገዛቸው ይገባል። እግዚአብሔር ደግሞ እውነቱን ያውቃል። እንግዲህ ትላንትና ከትላንት ወዲያ ከዚያም በፊት የተወረ የሚገኝ አንድ ነገር አለ። ይሄውም ወንድማችን ዲያቆን ዘላለም እናታቸ አርቲስት ናርዶስ ሊጋቡ ነው የሚል የተለያዩ መረጃዎች ሊወጡ ይገኛሉ። ወንድማችን ያስመልክቶ በአንፈርድ መልካም ነው የሚመለክ ያስተላለፈው ዛሬ የምንመለከተው እንግዲህ ከራሳቸው አንድ በት ከቅርብ ሰው የሰማ አንድ መረጃ አለ። ይሄ ነገር ውሸት ነው ወይስ እውነት ነው የሚለውን ነገር ዛሬ የማሰማቸው ነው የሚሆነው። ዲያቆን ዘላለም እና ናርዶስ ሁለቱ አብረው ነው የተማሩት። በዩኒቲ ዩኒቨርሲቲ በማርኬቲንግ ማኔጅመንት የመጀመሪያ ዲግሪያቸውን አንድ ላይ ነው የሰሩት። በዛሬ ዕለት እሷና አብረው የታሙት ዲያቆን ዘላለም በድሬዳዋ ስላሴ ቤተክርስቲያን ከዚያ የፊት ግን እስቲ መምህር ዲያቆን ዘላለም ማን ነው? እህታችንስ ማናት? እንደዚያ ወደ ውስጥ ስለምን ተወሩ የሚለውን ነገር እንመለከትና ይሄ ነገር ውሸት ነው ወይስ እውነት ነው የሚለውን ነገር ከራሳቸው አንደበት ወይ ከቅርቡ ሰው ማሰማቸው ይሆናል። ከሰሞኑ አንድ አስገራሚ ዜና ተሰምቷል። ስለ አርቲስት ናርዶስ አዳነና ዲያቆን ዘላለም ታዬ የጋብቻ ጉዳይ ይህንን መረጃ ወደ እናንተ እናደርሳለን። አብራችሁን ቆዩ። ዲያቆን ዘላለም ታዬ በገርጅ ማርያም በዲቁና እያገለገለ ይገኛል። እንዲሁም በተለያዩ የሶሻል ሚዲያ ፕላትፎርሞች ላይ ምእመኑን ወደ ቤተ ክርስቲያን በስብከቶቹ የሚጠራ መምህር ነው። በአዲስ አበባ ተወልዶ ያደገው ዘላለም በልጅነቱ ፓይለት መሆን ይመኝ ነበረ። የእግዚአብሔር ፈቃድ ሆኖ አገልግሎቱ እንግዲህ በመንፈሳዊ ሕይወት አገልግሎት ላይ ሊሆን ችሏል። ታምኖ መገኘት የሚለውን መርህ የሚከተለው ዲያቆን ዘላለም በዩኒቲ ዩኒቨርሲቲ በማርኬቲንግ ማኔጅመንት ሊመረቅም ችሏል። ይሁንና በዚህ ሙያ ሊሰራበት እንዳልቻለ ይናገራል። ሙሉ ለሙሉ በመንፈሳዊ አገልግሎት ላይ ትኩረቱን አድርጎ እያገለገለ በመገኘቱ ማለት ነው። በተለይ አሁን ላይ በዓለማዊውም

በስፋት ስለ ጋብቻ እየተሰበከ እየተነገረ ይገኛል። ወንድማችን ዘላለም በዚሁ በጋብቻ ርዕሰ ጉዳይ ላይ በስሙ በተከፈተ የዩትዩብ ቻናል ላይ በክፍል በየሳምንቱ እንግዲህ መድቦ እያስተማረ ይገኛል። በቂ የሆነ መንፈሳዊ አረዳደን ከቤተ ክርስቲያን የቀሰመ እንደዚሁም ወጣት እንደመሆኑ እንግዲህ ጊዜውን የዋጀ እውቀትን እየተላበሰ ነው። ወደፊትም እንግዲህ ገና ብዙ ትምህርቶችን ከእርሱ እናገኛለን ብለን እናስባለን። እህታችን ናርዶስ ሳዳንም በዲላ ከተማ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የደብረ ገነት ቅዱስ ሚካኤል ወቅድስተ ማርያም ቤተ ክርስቲያን ሰበካ ጉባኤ ሰንበት ትምህርት ቤት የምስጋና የምስክር ወረቀት የሰጣት ለቅኖች ምስጋና ይገባል በማለት ማለት ነው። በትግራይ አካባቢ በጦርነት ላይ ለተጎዱት ወገኖች ገንዘብ አሰባስባ የሰጠች በንግዱ ላይም እንዲሁ ያለችበት የጽዳት እቃዎችን የሚያከፋፍል ድርጅትም ያላት ነች። በአንድ ወቅት ሚስ ሀዋሳ ተብላ አሸናፊም ነበረች። በጌዲዮ ዞን ዲላ ከተማ ተወልዳ በሀዋሳ ከተማ ልታደግ ችላለች። እናትና አባቷ በፍቺ ምክንያት አብረው ባለመኖራቸው እናቷ ጋር የመኖር እድል ነበረ የገጠማት። ይሁንና ወላጅ እናቷ ብዙ ውጣ ውረዶችን በማየት ነው ያሳደጓት። ናርዲም ውለታቸውን ሳትዘነጋ ከክፍለ ሀገር ወደ አዲስ አበባ በመውሰድ እየጦሮቻቸው ትገኛለች። ሐዋሳ ሜዲሲን ለመማር ዩኒቨርሲቲ ብትገባም በአንዳንድ የግል ምክንያቶች መጨረስ አልቻለችም። ገና የመጀመሪያ ዓመት ላይ ነበረ ያቋረጠችው። ከዛ በኋላ ወደ አዲስ አበባ በመሄድ ያገኘችውን ስራ ለመስራት መኳተን ትጀምራለች። በቀላሉ ማግኘት ግን አልቻለችም። ሆቴሎችን ጭምር እንዲቀጥሯት ደጅ ጠንታለች። ይሁንና ኢትዮላብ በተባለ ድርጅት ላይ በአንድ ጓደኛው አማካኝነት ትቀጠራለች። ድርጅቱ የሙዚቀኞችን ስራዎች እየተቀበለ ሼር የሚሰራ ድርጅት ነበር። ስራዎችን ይዘው ከሚመጡ ሙዚቀኞች መካከል ታምራት ደስታ አንዱ ይሆናል። ታሜም ይችን መልከ መልካም ሲመለከታት የሙዚቃ ቪዲዮ ላይ እንድትሰራለት ይጠይቃታል። ናርዲም በሀሳቡ ተስማማለች። ሊጀማመሬ ነው የተሰኘ የሙዚቃ ክሊፕ ላይም ሞዴል ሆና ትሰራለታለች። ከዛ በኋላ ናርድ እንግዲህ ወደ ጥበብ ህይወት ጠልቃ መግባት ትችላለች ማለት ነው። ስለ ታምራት ደስታ በአንድ ወቅት ተጠይቃ ስትመልስ ታሜ ትክክለኛ ወዳጅ፣ መካሪና ቅን ሰው ነበረ ብላለች። ከአስራ አምስት ፊልሞች በላይ ብትሰራም ይበልጡን ከህዝብ ጋር ያስተዋወቃት ግን ትርታ የተሰኘው ተከታታይ የቴሌቪዥን ድራማ እንደሆነ ትናገራለች። ቀደም ሲል አቋርጣው የነበረውን ትምህርቷንም በድጋሜ በመመለስ በጥሩ ውጤት እንደተመረቀች ታሪኳ ያስረዳል። አንባቢና በተለያዩ ሀሳቦች ዙሪያ አስተያየቶችን የምትሰጥ መሆኗም ይመሰከርላታል። የሚያልፉ የሚመስሉ ጊዜያቶችን በጥንካሬ አሳልፋለች። ስሟ ሚዲያ ላይ በተደጋጋሚ አይጠራ እንጂ በርካታ የድጋፍ ስራዎችንም ትሰራለች። ለቃለመጠይቅ በየሚዲያው እየወጣች ስለ ራሷ መግለጽ የማይመቻትን አርዲ በርካታ ፕሮዲውሰሮች እና ዳይሬክተሮች አብረዋት ለመስራት የምትመጭ ጸባይ ሰናይ ናት ይሏታል። ጓደኞቿን ቢሆኑ ጨዋና ስራዋን አክባሪ ናት። ሰዓት መሸራረፍ፣ ዝነኛ ነኝ ብሎ መመጻደቅ በፍጹም አትችልበትም። መነሻዋን አትዘነጋም። አዲስ ነገር ለመማር አታመነታም። ብዙ የሚጠበቅባት ልጅ ነች። መልካም የህይወት አቅጣጫን ጠቋሚ ነች ይሏታል። ተፈጥሯዊ መዝናኛ ቦታዎችን አብዝታ የምትወደው ናርዶስ እንደ ብዙዎች ዱባይ በመሄድ በቅንጡ ሆቴሎች ላይ የተገላለጠ ልብስ በመልበስ ፎቶ እየተነሳች በማህበራዊ ሚዲያ ላይ ማጋራት በፍጹም አታስብም። ልደቷን እንኳን ተሰብስቦ በማክበር እንደሚያከብሩት ስታደርግ አትታይም። በሀገራችን ከሚገኙ ምርጥ ሴት ሀብታም አርቲስቶች መሃል አንዷ የሆነችው ናርዲ የግል ፍቅር ህይወቷን በድብቅና በሚስጥር እንደምትመራ ይታወቃል። ጥር 30 2013 ዓ.ም በስካይላይት ሆቴል ድል ባለ ሰርግ አግብታ እንደነበረ ይታወቃል። ወቅቱ የኮሮና ወረርሽኝ ወቅት ስለነበረ ብዙ አትኩሮት ባያገኝም አንጋፋ አርቲስቶችን ጨምሮ የሙያ አጋሮቿ የታደሙበት ቀላል የማይባል ዝግጅት መደረጉ ግን እሙን ነው። የቀድሞ ባለቤቷም ያሬድ ሰለሞን ይባላል። በአዲስ አበባ ተወልዶ ያደገ ነው። በአንድ የግል ኤንጂኦ ውስጥ ተቀጥሮ ማርኬቲንግ የሚሰራ ነበረ። ትውቃቸው የጀመረው ድግሪያቸውን በመማር ላይ ሳሉ እንደነበረ በሸገር ሬዲዮ ላይ ከዚህ ቀደም ናርዲ ስትናገር ተሰምቷል። ይሁንና ግን የዘመናችን ክፉ የትዳር መንፈስ በመካከላቸው ስለገባ ትዳሩ ሊቀጥል አልቻለም። ለምን ያህል ጊዜ አብረው በጋብቻ እንደኖሩ በቂ መረጃ ባናገኝም መለያየታቸው ግን እውን ሆኖ አሁን ላይ ናርዲ ለሌላ የትዳር ሕይወት መዘጋጀቷ ታውቋል። ይሁንና ግን ወትሮውንም ናርዲ ስለ ግል ሕይወቷ መግለጽ የማይመቻት ስለ አዲሷ ባሏም ማንነት መሸሸጓን መርጣለች ማለት ነው። ደርሰንበታል የሚሉ አፈንፋኞች ግን ከዲያቆን ዘላለም ጋር እንደምትሞሸር እያወሩ ይገኛል። ነገሩ ትንሽ ከበድ የሚል ይመስላል። ምክንያቱም ዲያቆን ዘላለም እንደምናውቀው ዲያቆን ነው። የምር እሱ በተክሊል እሷ ደግሞ በቁርባን ይጋቡ ይሆን? የምንመለከተው ይሆናል። ነገር ግን ደግሞ የካህናት ጋብቻን በተመለከተ መጽሐፍ ቅዱስ እንዲህ ይላል፤ የአምላኩም ቅባት ዘይት ቅዱስነት በላዩ ነውና ከመቅደስ አይውጣ፣ የአምላኩንም መቅደስ አያርክስ፣ እኔ እግዚአብሔር ነኝ እርሱም ሚስትን በድንግልናዋ ያግባ። ባሏ የሞተባትን ወይም የተፈታችውን ወይም ጋለሞታይቱን አያግባ፣ ነገር ግን ከሕዝቡ ድንግሊቱን ያግባ ይላል ኦሪት ዘሌዋውያን ምዕራፍ 21 ቁጥር 12 እስከ 14። ካህን ስለ ክብር ክህነቱ ሲባል ድንግሊቱን እንጂ ጋለሞታይቱን ወይንም ፈት የሆነችውን እንዳያገባ በህግ ተከልክሏል ማለት ነው። ስለዚህ ዲያቆን ካህን እንደመሆኑ መጠን ከኦርቶዶክሳውያን እንስት መካከል አንዷን መርጦ በማግባት የእግዚአብሔር ስርዓትንና ቃልን ሊያከብር ይገባዋል። ይህንን ቃል አክብረን በህይወታችን ልንፈጽመው ሲገባን፣ አንዳንድ ዲያቆናት ግን የእኔ ድንግልና ላንቺ ይሆናል በማለት ከዚህ የቤተ ክርስቲያን ስርዓት ፈቀቅ ለማለት የግል ፍልስፍናቸውን በማወቅ የሚሆን ባለማወቅ ሲያራምዱ ይሰማሉ። ከቤተ ክርስቲያን ስርዓት የወጣን ሀሳብ የቤተ ክርስቲያን ስርዓት አስመስሎ መናገር ስንፍና ካልተሞላ ሌላ ምን ሊባል ይችላል? ይላሉ እንግዲህ ሊቃውንቶች። እንግዲህ የግል ፍልስፍናቸው ቢሆንም በዚህ ሀሳባቸው የሚሳብ ይኖራልና ላነሱት ሀሳብ እንደ ቤተ ክርስቲያን የድንግልና አስተምሮ መሰረት በማድረግ ምላሽ ልንሰጣቸው ይገባል ማለት ነው። ስለዚህ እንግዲህ ለካህን ወይንም ደግሞ ለዲያቆን ድንግል የሆነችውን ሴት ብቻ ከሕዝቡ መርጦ ማግባት እንዳለበት ነው በኦርቶዶክስ ቤተ ክርስቲያን አስተምሮ ውስጥ ያለውና ሦስት ማየት ወደሚገኙን ዘመዶች ናቸው ሊጋቡ እንደሆነ ተቃረቡና መምህራችን መምህር ዲያቆን ዘላለም እንግዲህ እንደምታቁት ስለጋብቻ በስፋት የሚያስተምር ወንድማችን መምህራችን ነውና ሶ በዚህ ጉዳይ የኔ ድንግል ላይ አንቺ ድንግል ላይ አንቺ ድንግል ላይ በሚለው ትምህርት ዙሪያ የሚያስተምር ትምህርት አለ። እሱን ነገር ደግሞ ተመልሳችሁ ሁለት ቪዲዮ አለ፣ ስለነዚህ ውድ እንቁ ወንድሞቻችን እህቶቻችን የሰራሁት ቪዲዮ ተመልሳችሁ ያንን ቪዲዮ ብትመለከቱ ምን ብሎ አስተማረ ራሱ ዲያቆን ዘላለም የሚለውን ነገር ውሸት ነው ወይስ እውነት ነው የሚለውን ነገር ከቅርብ ሰው ሰማ ነገር አለ። አይተን እንመለስ። ተወዳጁ አርቲስት ናርዶስ አዳነ በቤተ ክርስቲያን ስርዓት ልታገባ ነው። ጋብቻውም የሚፈጸመው በስርዓተ ተክሊል ነው። የምታገባውም ዲያቆን ዘላለም ታየ ነው የሚሉ ወሬዎች በሰፊው ሲሰራጩ ሰምተናል። ለመሆኑ ትቷ ናርዶስ አዳነ የእውነት ልታገባ ነው? የምታገባውስ በስርዓተ ተክሊል ነው? ባሏስ ዲያቆን ዘላለም ታየ ነው? በተጨማሪም ናርዶስ ከዚህ በፊት የእውነት አግብታ ፈታለች? እነዚህንና መሰል ጥያቄዎችን አጣርቼ መረጃ ይዤላችሁ መጥቻለሁ። አብራችሁ እንቆዩ። በመንፈሳዊ ሕይወቷ ጠንካራ እንደሆነች በቅርብ የሚያውቋት ብቻ ሳይሆኑ በማህበራዊ ሚዲያዎች የሚከታተሏት ሁሉ የሚመሰክሩላት ሀቅ ነው። ቤተ ክርስቲያኒቷ የምታቀርብላትን ጥሪ በመቀበል ከቤተ ክርስቲያን ጎን መሆኗን በተደጋጋሚ ያስመሰከረች ሲሆን በተወለደችበት ዲላ ከተማም በራሷ ውጪ በርከት ላሉ ጊዜያት ጉባኤ እንዲካሄድና ወጣቶች ስለ ሃይማኖታቸው የበለጠ እንዲያውቁ የሚያስችል መድረክ በመፍጠሯ የዲላ ከተማ ኦርቶዶክስ ተዋህዶ ቤተ ክርስቲያን የደብረ ገነት ቅዱስ ሚካኤል ወቅድስት ማርያም ቤተ ክርስቲያን ሰበካ ጉባኤ የምስጋና የምስክር ወረቀት ሰጥቷታል። በመጀመሪያ ያነሳሁት ናርዶስ ከዚህ በፊት የእውነት አግብታ ፈታለች ወይ የሚለውን ጥያቄ ነው። አዎ ቀለበት አስራ ነበረ። ወቅቱም ሁለት ሺ አስራ ሶስት የኮሮና ወቅት ላይ ነበረ። የሷና የጮኛዋ ያሬል ሰለሞን ቤተሰቦችና የቅርብ ሰዎቻቸው ብቻ በተገኙበት ነበረ የቀለበትን ስርአታቸውን በዝግ ያካሄዱት። ከቀለበታቸው በኋላም በተለያዩ ፎቶዎቿ ላይ እስከ ሁለት ሺ ሀያ አንድ አመተ ምህረት በፈረንጆች ማለት ነው ድረስ የቃል ኪዳን ቀለበቷን ታደርገው ነበረ። እስከ ሁለት ሺ ሀያ አንድ በፈረንጆች መጨረሻ አካባቢ ድረስ ካለ ቀለበቷ ፎቶዎቿን አናይም ነበረ። ይሄው እዋቸው ፎቶዎቿን እንዳለ ቀለበት አድርጋ ትታያለች። የቃል ኪዳን ቀለበት ነገር ግን ከእጮኛዋ ያሬድ ሰለሞን ጋር መቼና እንዴት እንደተለያዩ የተጣራ መረጃ ባይኖረኝም ከሁለት ሺህ ሀያ አንድ በፈረንጆቹ መጨረሻ ጀምሮ ቀለበቷን አውልቀዋለች። እናም ናርዶስ እና ያሬድ ሰለሞን እጮኛሞች ሆነው ቀለበት አስረው እንደነበረ እንጂ ጋብቻቸውን ፈጽመው እንደነበር የሚጠቁም ምንም አይነት መረጃ አላገኘውም። እውነት ነው ናርዲ እጮኛ ነበራት፣ ቀለበትም አስራ ነበረ። ቀለበቷንም ለረዥም ጊዜ ጣቷ ላይ አይተነዋል። ነገር ግን ከሁለት ሺህ ሀያ አንድ በፈረንጆቹ መጨረሻ ጀምሮ የትኛውን ቦታ ላይና የትኛውን ፎቶ ላይ ቀለበቷን አድርጋ አይተናት አናውቅም። በእርግጥ ቀለበት ማውለቋ ብቻ ተለያይተዋል አያስብልንም። ሰው ቀለበቱን ከመለያየት ከፍቺ ውጪ በወፍረትና በአለመመቸት ሊያወልቅ ይችላል። ነገር ግን ናርዲና ያሬድ እንደተለያዩ የሚጠቁሙ የተለያዩ መረጃዎችን በማግኘቴ ነው ተለያይተዋል ወደሚለው ድምዳሜ የደረስኩት። በሁለተኝነት የምናነሳው ተዋናይት ናርዶስ የእውነት ከዲያቆን ዘላለም ታዬ ጋር ልትጋባ ነው? በፍጹም አይደለም። ዲያቆን ዘላለም ታዬና ተዋናይት ናርዶስ አዳነ በቤተ ክርስቲያን አገልግሎት ላይ ብዙ ጊዜ ይገናኛሉ። ከዚህም በተጨማሪ ሁለቱ አብረው ነው የተማሩት። በዩኒቲ ዩኒቨርሲቲ በማርኬቲንግ ማኔጅመንት የመጀመሪያ ዲግሪያቸውን አንድ ላይ ነው የሰሩት። ዲያቆን ዘላለምና ናርዶስ ሊጋቡ ነው የሚለው ወሬ ምንጭም ይሄ ይመስለኛል የሚገርማችሁ ነገር በዛሬው ዕለት እንኳን ሁለቱም ድሬዳዋ ስላሴ ቤተ ክርስቲያን በአገልግሎት ላይ እንደሆኑ መረጃ አግኝቻለሁ። ይህ አገልግሎት ላይ መታየታቸው ነው ሊጋቡ ነው ተብሎ እንዲወራ መንገድ የከፈተው። ዲያቆን ዘላለም ታዬ አሁን ላይ ትውልድ እየቀረጹ ካሉ የኦርቶዶክስ ተዋህዶ ወጣት መምህራን መሀል የሚጠቀስ ነው። ከናርዲም ጋር ሆነ ከተለያዩ አርቲስቶች ጋር በተለያዩ አገልግሎቶች ላይ ይታያል። ዲያቆን ዘላለም በአዲስ አበባ ከተማ ግርጅ አካባቢ ነው ተወልዶ ያደገው። ከልጅነቱ ጀምሮም የግርጅ ማርያም ቤተ ክርስቲያን አገልጋይ ነው። ከዩኒቲ ዩኒቨርሲቲ በማርኬቲንግ ማኔጅመንት ተመርቋል። ነገር ግን በተመረቀበት ሙያ አልሰራበትም። ትኩረቱን በቤተ ክርስቲያን አገልግሎት ላይ አድርጓል። በራሱ በከፈተው የዩትዩብ ቻናል ላይም ሮብ ሮብ ስለ ጋብቻ ያስተምራል። እናም ሳጠቃልለው ተዋናይት ናርዶስ እና ዲያቆን ዘላለም ጋብቻቸውን አልፈጸሙም። ፍጹም ውሸት የሆነ መረጃ ነው። በሶስተኛ ደረጃ የምናነሳው እውነት ናርዶስ በተክሊል ስርዓት ልታገባ ነው። ይህን ወሬ ለማጣራት ሞክሬ ነበር። ያገኘሁት መረጃ ከዚህ ፍጹም ተቃራኒ ነው። ተዋናይት ናርዶስ ጋብቻ ለመፈጸም እየተዘጋጀች አይደለም። የወሬው መነሻ የሆነችው ታዋቂዋ የሶሻል ሚዲያ ሴት ሊያ ነች። ሊያ ናርዶስ በቤተ ክርስቲያን ስርዓት ጋብቻዋን ልትፈጽም ነው፣ ምንም እንኳን ሰርጓ ላይ ባትጠራንም እኛ ግን ሄደን እናጀባታለን የሚል መረጃ ላይቭ ላይ ተናገረች። ይህን መረጃ ብዙዎች ቆርጠው አወጡትና። በቤተ ክርስቲያን ስላለች ብቻ በተክሊል ነው የምታገባው ብለው ወሬውን አናፈሱት። ናርዲም ሆነች የወሬው መነሻ የሆነች ሁሊያ በተክሊል የሚል ቃል ካፋቸው አልወጣቸውም። በተክሊል ልታገባ ነው ቢባል እንኳን ይህ ሁሉ ወቀሳ ከኛ መምጣት አይገባውም። እኛ ማንም ላይ ፈራጅ አይደለንም። ናርዶስ ስርአተ ቤተ ክርስቲያንን ጠንቅቃ የምታውቅ በቤተ ክርስቲያን ስርአት ከልጅነቷ ጀምሮ ያደገች ሴት ነች። እናም ደፍራ ድንግል ሳትሆን በተክሊል ልታገባ የምትሞክር ሴት አይደለችም ደግሞም። ሰርጓን የተባለለት ቀን የዛሬ ሁለት ሳምንት እሁድ ቀን ነበረ። ቀጣይ እሁድ ሰርጋላት ናርድ የተባለችው ነገር ግን እንግዲህ እስካሁን ድረስ ጋብቻዋን አልሰማንም። ትላንት ቅዳሜ ነው የሚሉ መረጃዎች ወጥተው ነበረ። ትላንትም ጋብቻዋ አልተፈጸምም። አይ ጋብቻዋ ዛሬ ነው እንዳይባል ደግሞ በዛሬው ዕለት እሷና አብረው የታሙት ዲያቆን ዘላለም በድሬዳዋ ስላሴ ቤተ ክርስቲያን የአገልግሎት መርሃ ግብር ላይ ናቸው። ስለዚህ የናርዶስ ጋብቻ ይካሄዳል የተባለው ፍጹም ውሸት ነው። በነገ እለት ደግሞ እንደምታውቁት ጾም ይገባል። እናም ቤተ ክርስቲያናችን በምንም አይነት ሁኔታ በጾም ወቅት ሰርግን አታካሂድም። ስለዚህ ናርዶስ ታገባለች የተባለው ነገር ፈጽሞ ውሸት ነው። በዛሬው ቀን እንዳልኳችሁ ናርዶስ እና ዲያቆን ዘላለም ለአገልግሎት ድሬዳዋ ስላሴ ቤተ ክርስቲያን ነው የሚገኙት። አሁንም የአገልግሎት ዘመናቸውን ይባርክላቸው። የተወለደችው በጌዲዮ ዞን ዋና ከተማ ዲላ ከተማ ውስጥ ነው። ያደገችው ደግሞ ሀዋሳ ነው። እናትና አባቷ በፍቺ በመለያየታቸው ምክንያት ከእናቷ ጋር ነው ያደገችው። እናቷም ብዙ ውጣ ውረድ አይተው ነው ያሳደጓት። ናርዲም ሕይወትን አሸንፋ እናቷን ከክፍለ ሀገር አምጥታ እዚሁ አዲስ አበባ እየጦሮቻቸው ትገኛለች። ለእናትና ለሀገር ይህን አደረግኩኝ ባይባልም እናቴ አብራኝ በመሆኗ ግን እረፍቴ ነው የምትለው። ናርዲ በትምህርቷ ጎበዝ ተማሪ ነበረች። የሁለተኛ ደረጃ ትምህርቷን እንዳጠናቀቀች በሐዋሳ ሜዲሲን እንድትማር ተመድባ የነበረ ቢሆንም በአንዳንድ የግል ምክንያቶች ትምህርቷን መቀጠል ሳትችል ቀርታ ገና በመጀመሪያው ዓመት ትምህርቷን አቋርጣ ስራ ለመስራት በመወሰን ወደ አዲስ አበባ መጣች። ስራ ለመፈለግ በጣም ብዙ ቦታዎችን ዞራለች። ብዙ ሆቴሎችን በአስተናጋጅነት እንዲቀጥሯት ደጅ ብትጠናም አልተሳካላትም። እግዚአብሔር መንገድን ሲያመቻች ምክንያቱ ብዙ ነውና በአንድ ጓደኛዋ አማካኝነት የሙዚቀኞችን የሙዚቃ ስራ እየተቀበለ በኮሚሽን የሚሰራ ኢትዮ ዋላ የተሰኘ ድርጅት ውስጥ ተቀጥራ የመስራት እድሉን አግኝታ መስራት በጀመረችበት ወቅት ነበር ነፍሱን ይማረውና ተወዳጁ ድምፃዊ ታምራት ደስታ ሙዚቃውን ለምትሰራበት ድርጅት ለመስጠት የመጣው። ታሜ ናርዲም ሲመለከታት ቁንጅናዋን አድንቆ የሙዚቃ ቪዲዮ እንድትሰራለት ጠየቃት። ናርዲም ተስማምታ ሊጀማመረኝ ነው የተሰኘው ዘፈኑ የሙዚቃ ቪዲዮውን አብሮ ሰሩ። ከዚህ በኋላ ነበር ናርዶስ የኪነ ጥበብ በር ወለል ብሎ የተከፈተላት። የአንድ ወቅት የሐዋሳ ከተማ የቁንጅና ውድድር አሸናፊዋ በቁንጅናዋ በትህትናዋና ለመንፈሳዊ ሕይወቷ ባላት ትጋት በብዙዎች የምትደነቀው ናርዲ ወደ ኪነ ጥበቡ ከገባች በኋላ ከአስራ አምስት በላይ ፊልሞች ላይ በመሪነት ተውናለች። ትርታ የተሰኘው ተከታታይ ድራማ ደግሞ ይበልጥ ከሰዎች ጋር እንድትተዋወቅ አድርጓታል። በራሷም ፕሮዲውስ አድርጋ ነበረ ፊልም ፈላሻው ሚስት፣ ጨርሰናል፣ ሁለት አይነት ፍቅር፣ ታለሽ በመሪነት ከሰራችባቸው ፊልሞች መሀል የሚጠቀሱ ናቸው። ከፊልምና ከድራማ ስራ ውጭም ቁጥራቸው በዛ ያሉ ማስታወቂያዎችን ትሰራለች። ለተለያዩ ድርጅቶችም ብራንድ አምባሳደር በመሆን ጠቀም ያለ ገንዘብ ወደ ካዝናዋ ታስገባለች። ወደ ንግዱ አለም በመሰማራትም የጽዳት እቃዎች አቅራቢ ድርጅት አላት። ናርዲ ፍጹም ጠንካራ የሆነች ጥራ ግራ ያሳደገቻት ወላጅ እናቷን እየጦሮች የምትገኝ በጣም ጎበዝ እና ብርቱ ሴት ነች። ትምህርቷን ከሐዋሳ ዩኒቨርሲቲ ብታቋርጥም አዲስ አበባ ውስጥ ግን በማርኬቲንግ ማኔጅመንት ተመርቃለች። የሁለተኛ ዲግሪዋንም ተመርቃ በቅርቡ አይተናታል። እንኳን ደስ ያለች ብለናታል። ወደፊትም ብዙ ስራዎችን እንደምትሰራ ተስፋልኝ። መልካም የስራ ጊዜ መኝላታለሁ። ለመምህራችንም መልካም ያገልግሎት ዘመን ሰ ያለው መረጃ ወይም እውነታው ይሄ ነው ማለት ነው። እና ከአሁን በኋላ እነዚህ ነገሮች ያወዛግብናል ብዬ አላስብም። ይሄ ቪዲዮ እስከመጨረሻ ድረስ ያያችሁት ትናንትና ሲጠይቁኝ ነበር፣ ይሄ ነገር እንዴት ነው ተጋቡ ወይስ አልተጋቡም? ኮመንት ላይ የጻፋችሁት ምንድን ነው? ጾም ገባ ሰው፣ ሰርጋቸው መቼ ነው ምንድን ነው የሚል ነገር የሰማ ነበር፣ ወይም እያነበብኩ ነበር። እና ስለዚህ ኮመንታችሁን፣ ለዚህ ሀሳባችሁ ምላሽ የሚሆነው ቪዲዮ ይሄ ነው። እስከመጨረሻ ካያችሁት አግኝታችሁበታል ብዬ አስባለሁ። የትኛውም ሰው ላይ አዲስ ነገር ካለ ይዤላችሁ ቀርቤ ነው የምሄደው። እነሱ ቢጋቡ ደስታችን ነው በጣም ደስ የሚለን እና አዲስ ነገር ካለ እየላችሁ የምቀርብ የሚሆነው ሁላችሁም ቪዲዮ ላይክ እና ሼር ሰብስክራይብ ያደርጋችሁ እና አትርሱ በቀጣይ ባሪፍ እና በአስተማሪ ቪዲዮስ እስከምንገናኝ ድረስ እግዚአብሔር ሰላም ከእናንተ ጋር ይሁን ቸር ቆዩልኝ